አትወደኝም አትወደኝም። አቶም እኔ ነኝ ተወደ የነበረ ያን ስሜት ደግሞ አሁን ላይ ከእኔ ጋር ጠፍቷል። የለም እኔ ነኝ የምወደው። እኔ ነበር ሳከብሬ ነበር ኢትዮጵያ አብረን በነበርንባቸው ጊዜያት ጊዜ ደስ በሚሉ በነጻ ጣፋጭ ቀናት ያሳለፍናቸው ጊዜያት ናቸው። ሰላም ሰላም ፍቅር፣ ውድ ቤተሰቦች፣ ሁላችንም በቅድሚያ ሰላም ፍቅር ይብዛልኝ። ሁልጊዜ እንደምላችሁ በምትኖሩበት ቦታ በምትኖሩበት ዓለም ሳቅ፣ ፈገግታ፣ ደስታ አይለየኝ አይለየኝ እያልኩ ማለት ነው፣ አይለያችሁ ሁልጊዜ ፈገግ በሉልኝ። ዛሬ ተመልሻለሁኝ። ሰሞኑን ያው ብዙዎቻችሁ እየተፍታታችሁ እየተዝናናችሁ ተመችቶናል እያላችሁ ነበረ። ወዳችሁኛላ ወዳችሁኛል ይባል እውነት። ዛሬ እውነት ለመናገር ይሆንም እየተሽኮረምኩ ነው አንዳንድ ጊዜ የሰው ልጅ ሲከፋው ወይም ሲደብረው በቃ ውስጡ ሲሰበር መናገር ያቅተዋል ይባላል። ያ ነገር እውነት ነው። እውነት እኔ እናንተ ጋር ለማውራት አሁን የሆነ ስቃ አለው። ምን እላለሁ? ብቻ ያው ሰሞኑን የተፈጠረውን ወይም የተለያዩ ቪዲዮዎች አይታችሁ ብዙዎቻችሁ እያዘናችሁት ወንድሞቼ የነበራችሁ በውስጥ በጣም እንትን ብላችሁልኝ ነበር። በቅድሚያ ሁላችሁን አከብራለሁ። ፈጣሪ አክብርልኝ አለ አክብርልኝ። ይህን ያክል የሰው ፍቅር አለኝ እንዴ እስከምል ነው። በጣም እንትን ያለው ኖርማል ደግሞ እየተዝናናችሁ ያው ከተለያዩ በተለይ በተለይ ዛሬ አፊን ይዞኛል፣ ለምን አላውቅም። ላይ በተለያዩ አረብ ሀገር የምትኖሩ ቶንቺ፣ ያው ድካም ስለሚኖራችሁ ብዙዎቻችሁ ፈገግ አድርጓቸዋል። ያን ነገር ሳደርግ የነበረው ይሁንን ሰው ላለማጣት ነበረ ስላችሁ። አንዳንድ ጊዜ ጅል ሁናችሁ የምትወዱት ነገር እንደማገኘት የሚያስደስት ወይም በኋላ እርካታ ስሜት የሚሰጥ ነገር የለም። እኔ ደግሞ በዛ ሂጄ ያን ሰው ለማግኘት ሞክሬ ነበር፣ አይታችኋል። ሌላ ቶፊቅ ነበር የሆንኩት። ያ ደግሞ በቃ የጎደለኝን ነገር ለማግኘት ለማሳካት ነበረ ፈጣሪ ብሎ ግን ካሰብኩት እኔ አሰብኩት ወደዚህ ነው የሆነው፣ ደግሞ ወደዚህ ነው። ለምን ደሆነ አላውቅም። እኔ ለክፋት ወይም መጥፎ ነገር አላደረግኩም። በቃ እሷ ከጎኔ እንድትለይ ስላልፈለግኩ ነበር። ግን ያው እሷን ቢያንስ በቃ ወደ እኔ ለመሳብ ከጎኔ ለማድረግ አስቤ ነበር ግን አልሆነም። ይሁን ለበጎ ነው ግን ትንሽ ያስደበረኝ ትላንትና ነው። በጣም እውነት ነው የምላችሁ፣ ከምላችሁ በላይ ነው ልቤ የተሰበረው። እንባይ ሁሉ ነበር የተናነቀኝ። በቃ የማደርገው ግራ ገባኝ። በተለይ እንደዛ ፎቶ አውጥቶ መጣል ምናምን፣ በዚህ ደረጃ ፎአድንም አልጠበኩም። እኔ እንደ ቀልድ በቃ እሷና እኔን ለማቀራረብ ይሞክራል ብዬ ነበር። ለካስ ነገሮች ስር ሰደዋል፣ በኋላ ነው ያወቅሁት። ይሁን ደስታዋ ያስደስተኛል። ለእኔም ሌላ ህይወት አለ፣ ግን በኋላ ተጎርታ ወይም አልቅሳ እንደዚህ ሜዳ ላይ ማየት አልፈልግም። እሷን ደውዬላት ነበረ፣ አወራኋት ባገኝሽና አንድ እድል ሰተሽኝ ብለ አልኳቸው። በቃ ፍቃደኛ አይደለችም። አሁን ግን ከዚህ እንደታመምኩ አስመስዬ ደውያለሁ። ማሪና መታን ነበር። ያው አጋጣሚ ቪዲዮ ምናምን ስላልተያዘ ነው። እና ማሪና ከእኔ ታምሜ በጣም ሌላ ውስጥ እንዳለሁ ና፣ ግዴታ አንቺን ካላገኘ መጥፎ ነገር ይሆናል፣ ምናም ብላት እየመጣች ነው። እርግጠኛ ባልሆንም መጣሁ ምናም ብላት አለች። አጋጣሚ ቪዲዮ ሊይዝላችሁ ነበር። በጣም ንዴት ውስጡኝ። አሁን የምሰራላቸው ወይም ቪዲዮ ተረጋግቼ በቃ ወደ ራሴ ተመልሼ ነው በሰዓቱ በጣም ብስጭት ውስጥ ነበር እኮ ስላቸው፣ አይደረግም አንደኛ ደረጃ ምንም ቢሆን እሷና እኔ ክፉ ደጎ ያሳለፍን ልጆች ነን አይደል? በክብር ማውራት ካለብን እኔ በቃ በሰዓቱ ራት እሺ ብትለኝ ይዣት ወጥቼ በቃ ይቅርታ መባባል ካለብን ይቅርታ ባብለን እንድንቀጥል ሆኖ እንደማይሆና ይሆና ታውቃለህ፣ ራስም ታውቀዋለህ፣ ልብህም ያውቀዋል አይደል? ፈዋል ስለዚህ በቃ ምርጫውን ከመረጠችው ግን አንድ ድል በአራት ደስ ይለኛል። አሁን የሚያስጠራዋት በውሸት ነው ቦታቸዋል ያው ማሪናን ስለምታምናት ደውላ ቶፊቅ እንደዚህ እንደዚህ ሆኗል፣ ትላንት በተፈጠረውና ከሆስፒታል አስገብተኑ ቤት ነውና መተሽ ምናምን ስትላት እምቢ ብላ ነበር፣ ግን ያው ማሪና ትንሽ አግባባቻት። ስለዚህ ትምጣ እስኪ አንድ ድር በኋራ ደስ ይለኛል። እውነት ነው አንድ ጊዜ የሆነ ነገር አውርቻት ማሳመን ከቻልኩኝ ደስ ይለኛል። ካልሆነ ግን በቃ ፈጣሪ ብለን የፈቀደውን ይቀበላል የሚባለው እንትን በጸጋ ስለዚህ በቃ መልካም ህይወት ተሸኛኝተን እንለያያል ማለት ነው። አሁንም አንድ ላይ አይደለንም። እኔ እየጣርኩ ያለሁት አንድ ላይ እንድንሆን ነው። ይህ ሁሉ እናንተን እያብታታ ምን እያልን ግን ወደ እኔ እንድቀርብ ነበረ ከሆነ ይሆናል። ካልሆነ ግን በቃ ፈጣሪ ያለው መቀበል ነው። ፈገግታ ነው ያንቺ ጥላ፣ ለከፋ ወንጀት ከለላ ባለሽ በሳቅ ይደምቃል፣ ያንቺን ሀዘን ግን ማን ያውቃል? ልብሽን ጠልቆ ያወቀ ሲከፋሽ ተጨነቀ፣ የእኔው አንጀት ነው አውቃለሁ እኔ

ለምት ቀንም ቶፊክ፣ አሁንም ቀልድ ላይ አንድ ጊዜ እናውራ። አሁንም ቀልድ ላይ ናችሁ አይደለ? በቃ አልነካሽም። ቁጭ በይና በስነ ስርዓት፣ በቃ ቁጭ በይና አንድ ጊዜ እናውራ። እሺ በቃ እንዴት ስንዴ ነው የምናወራው? አውራን እኮ እኔ እዛ ድረስ እንደዚህ እየወረትኩ የመጣሁት አመሃል ብላኝ ነው። እሷስ ደግሞ ለምንድን ነው እንደዚህ የምትወሺው? እሺ በቃ አቤት ቶፊቅ፣ አቤት ምን አድርጊ ነው የምትለው? ቆይ ቶፊቅ፣ እሺ እሺ፣ ለምንድን ነው በውሸት እንደዚህ የምታደርገው? እንዴ፣ አንተ እዚህ ጋር ያሉት ነገሮችን በቃ እኔ ጥፋተኛ እንደሆን ካደርገ አታደርግ ቶፊቅ፣ እዚህ ጋር ተለም፣ ወላሂ አይደለም ነው መጀመሪያም እነሱ ጋር በቃ ከአሁን በፊት የተፈጠረው ነገር ስሜ ይዳብራሽ ምንም ውሳኔ የለህም አንተ። ቆይ ስሜ እኔ ውሳኔን ሲወስን አንተ እንደዚህ መሆን አይጠበቅ አይደለ? በጣም ረጅም ጊዜ ጠበቅ ያለው ቶፊቅ። ሲቀጥል ደግሞ መዋሸቱ ለምን አስፈለገ? ውሸቱ ለምን አስፈለገ? እኔ አላሳዝንም እንዴ ቶፊቅ። የዋሸሁሽ እኮ እንድትመጭ ነው። በቃ አንቺ ማግኘት ስለፈለግኩ ነው። አሁን ነው እኔ ማግኘት የምፈልገው። አሁን ላይ ነው የተሰማህ አንተ። አሁን ላይ ነው ስሜቱ የሚገባህ አንተ። የመለየቱ ስሜት አሁን ላይ ነው የገባ ቃሽ ስታት ፈልጽም ያለው በቃ ራስህን አረጋግተህ ወደ ራስ ነው መሆን ያለብህ። ቶፊክ እኔ በጣም ብዙ ጊዜ ጠብቄሃለሁ እኮ ብዙ። ግን ስትለይ የነበረውን ሁሉ ራስ ታውቃለህ። አሁን ላይ በቃ አንድ አንድ እንትን ሁሉ አንተን አትበለብኝ። የምሬ ነው መልክ እኔ ክፍሶም አይደለም እንደሆንም አልፈልግም። በጣም በጣም ከም ብለው በላይ በጣም ብዙ እድሎች ሰጥቻለሁ። አንተ ግን ለእኔ አንድ ቀን አንድ ድልም እራሱ አልሰጠኝም። እሺ በቃ ያንን እድል አሁን አንድ ድል ስጭኝ። እሺ በቃ እሺ፣ ለምን አንድ እድል አትሰጭ? ያኔ ስመላለስና እኔ ብዙ እንትን ስል፣ እሺ ነግረሽኛል፣ ነግረሽኛል ስሜት እንዳለሽ ነግረሽኛል። ለእኔ በቃ ስመላለስ ካልሽ አልነገርሽኝም። በቃ እኔ ወደ አንቺ ገፋው በቃ መጣው። በቃ ጥፋት ካለብኝም፣ እሺ በቃ ጥፋት ይሄን አርሜ አብረን ነው ነው እያልኩሽ አለሁት። ንገሪሽ ይሄ ልጅ እሺ በቃ አብረን እንቀጥል። በቃ እሺ ጭቅጭቅ አይደለም አሁን የጠራው። እሺ ተንበርክክ ይለምንኩሽ ነው ሶፊያ፣ እዩ አሁን ተነስ፣ ቶፊቅ እሺ ተንበርክክ ይኩ ይለምንኩሽ ተነስ። አሁን ለዚህ ከሆነ የጠራኝ ሶሪ ልድበት። እኔ አመሃል በቃ አመሃል ሲባል ነው መጨከን ስላልቻልኩኝ የመጣው። ባማማ ሰዓት ደሞ ምንም ነገር ቢሆን ምንም ከጎን ለለ አልፈልግም፣ ከጎን ሆናለሁ እንደሌላ ሰው አይደለሁም እኔ ቶፊቅ። ምን ያክል ደሞ ትሽ ተረዳሽኝ አይደለም አትወደኝም አንተ ቶፊክ። እወድሻለሁ። አትወደኝም፣ አትወደኝም። እኔ ነኝ ስወደኝ ነበረ። ያን ስሜት ደግሞ አሁን ላይ ከእኔ ጋር ጠፍቷል። የለም እኔ ነኝ የምወደው። እኔ ነበር ሳከብረኝ ነበር አንተ። አዎ ድሮ ድሮ ድሮ ኢትዮጵያ ሳትመጣ በፊት ምናልባት ትወደጅ ትችላለህ። እሺ በቃ ጭቅጭቅ ጭቅጭቃን፣ በቃ ነገሮችን አስተካክለን ወደ አዲስ እንመለስ። እሺ በይ ሶፊያ። ቶፊክ እኔ አሞ አልተብዬ ነው የመጣሁት ቶፊክ እንደ እንደ ትልቅ ሰው ማለት ነው ሶፊ ሶፊ፣ ለምን ረጋ ብለን አናወራም? እንዳትል፣ እኔ እኮ ረጋ ብዬሽ ነው እያወራሁ ያለሁት። ቶፊቅ ስለማልጨክን እና እንጂ መቅረት እችል ነበር እኮ እኔ አልመምጣት እችል ነበር። እዚህ ጋር መገኘት እራሱ አንድ ጥፋት ነው እራሱ ግን በቃ የወደደና ያፈቀረ ፍቅር ካለብሽ ለምን አንቀጥልም? እሺ በቃ

ከምድር ካስቆጠሩት ይቀር አሁን እኔ ምን አድርግ ነው? በቃ አብረን እሺ። እንደዚህ አትበል አሁን። በቃ ቶፊቅ፣ አሁን የተለያየ ነገር ስትል እኔ በጣም ልቤን እየደከመኝ ነው። የምሬ ነው። ሳላሳ ምንምይሳ አሁን የማሳይሽ ከምሬኝ። ሶፊ ላንቺ ምን ያክል ፍቅር እንዳለኝ ቦታ እንዳለኝ እንድታውቂልኝ እፈልጋለሁ። ከምሬኝ ከፈለግሽ ቪዲዮውም ልናጠፋው እንችላለን። ሚላን ደግሞ እንደዚህ ጀመርኩ። ቶፊክ ሶፊ አያምሩ? ይህ ላንች ብቻ ነው። ወደ ላይ ነው የምልሽ። በዚህ ክላስ ሰው የለም። የክላስ የምታያቸው አብረን በነበርንባቸው ጊዜያት ደስ በሚሉ በነዛ ጣፋጭ ቀናት ያሳለፍናቸው ጊዜያት ነሱ። ይህን ቀን ታስታውሻለች፣ ታስታውሸዋለች። ሰው ይሄ ደጉ ጊዜ ነው። በዚህ ጊዜ የነበረ አንተ ጥሩ ሰው የነበርከው፣ እሺ ተከፍተሽብኝ ቶፊቅ። እንደዚህ ማድረግ ጥሩ ነው፣ እንደዚህ ማድረግ ያስደስታል። ያሳለፍናቸውን ጊዜ ሶፊዬ፣ ያሳለፍናቸውን ጊዜ አሁን ነው የምታስታውሰው። አሁን እኔ ላይ ሆን ሲጀምር ነው የምታስታውሰው። ሶፊ ሶፊ፣ ይህ ቦታ ታስታውሽም? ባህር ዳር ጣና ስር። ሶፊ አትከፊ። በቃ እኔ እነዚህ ትዝታዎቻችንን እያስታወስኩ ነው የምዝናናው። ከምሬ ነው፣ አሁን የምትዝናናው ሶፊ። በቃ ተረጅኝ። ያለፈው አልፏል። በመላችን የነበረውን ትፍተትተን ለምን ሶስተኛ ወገን እናስገባለን? ሶፊ